ሰላም ጤና ይስጥልኝ። የተከበራችሁ ደርማቻችን የዕለቱን ዜና እጅላችሁ ቀርቤ ያለሁ ሊውል ብራን ነኝ። አብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ። በኢትዮጵያ ያሉ 28 ባንኮች በቢሊዮኖች የሚቆጠሩ ብር ተጭበረበሩ። አሜሪካ ልጅ ለሚወልዱ እናቶች ማበረታቻ መስጠት ልትጀምር ነው። የሊቀ ጳጳሱ ፍራንሲስኮስ የቀብር ስነ ስርዓት ታላላቅ የዓለም መሪዎች በተገኙበት ተፈጸመ። ሩሲያና የዩክሬን ስምምነት ላይ ለመዳረስ መቃረባቸው ዶናልድ ትራምፕ ተናገሩ። እነኝን አንድ በአንድ ደርስላችኋል። ሰብስክራይብና ላይክ እንድታደርጉልኝ እንደክፉኝ በአክብሮት እየጠየቁ ወደ ዜና አመራችኋለሁ። አብራችን ቆዩ። በኢትዮጵያ ያሉ 28 ባንኮች በቢሊዮኖች የሚቆጠሩ ብር ተጭበረበሩ። ከ31 ባንኮች መካከል 28 ባንኮች 13 ቢሊዮን ብር መጭበርበራቸው ተገለጸ። በዚህ ዓመት ባንኮች ያጡት ገንዘብ ከአምና ጋር ተመሳሳይ ወቅት ጋር ሲነጻጸር በ300 ቢሊዮን ጭማሪ አለው። የማጭበርበሩ ድጊቶች ድርጊቶች የተፈጸሙበት በአስተኛ የገንዘብ ኖቶች እና በተሰረቀ የኤቲኤም ማሽኖች በአስተኛ ቼኮችና በአስተኛ የስልክ መልእክቶችና ተያያዥ መንገዶች አማካኝነት ነው ተብለዋል። የኢትዮጵያ ብሔራዊ ባንክ አመታዊ የገንዘብ ደህንነት ሪፖርት ጠቅሶ የፌዴራል የሥነ ምግባር ፀረ ሙስና ኮሚሽን ነው ይፋ ያደረገው። የአሜሪካን ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመዳረስ መቃረባቸውን አስታውቁም። የትራምፕ መልእክተኛው ስቲቨን ከፕሬዚዳንት ቭላድሚር ፑቲን ጋር ከተወያዩ ከሰዓታት በኋላ ነው ፕሬዚዳንቱ ያሉት። ጥሩ ድርድር መደረጉን ጠቁሞ በድርድር ላይ ዩክሬን እንዳልተገኘች ተናግሯል። ሩሲያና ዩክሬን በከፍተኛ ባለስልጣናት ደረጃ ተገናኝተው ስምምነት እንዲያገባድዱ ትራምፕ ጠቁመዋል። ፕሬዚዳንት ቭላድሚር ዘለንስኪ ትልቁ የተኩስ አቁም ስምምነት ለመደረግ ሩሲያ ለጫና መደረግ አለበት ብለዋል። አሜሪካን ባቀረበችው የተኩስ አቁም ስምምነት መሰረት ዩክሬን የተወሰነ ግዛቶቿን በሩሲያ ስር እንዲሆን ትፈቅዳለች ተብለዋል። ሩሲያ የክሬምላ ቀጠናዊ በይዞታ ስር እንድታስቀጥል እንደሚፈቀድላቸው ትራምፕ ተናግረዋል። ዜለንስኪ ይህንን ሀሳብ ነቅፈዋል። ሩሲያ ሀያ አመታት የዩክሬን ግዛት በጦርነት አማካኝነት በቁጥጥር ስር አድርጋለች። የትራምፕ መልክተኛው ስቲቨን እና ፑቲን ሞስኮው ሲገናኙ ለአራተኛ ጊዜያቸው ነው። የፑቲን አማካሪ እንደተናገሩት በጣም ጠቃሚ ነበረ ሲሉ ተናግረዋል። በዩክሬን ጉዳይ ላይ ብቻ ሳይሆን ሌሎች አለም አቀፋዊ ጉዳዮች በተመለከተ የአሜሪካና የሩሲያን ተወካዮች እንዲቀራርቡ በር ከፍተዋል ሲሉ ተናግረዋል። ፑቲን ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ ከዘንልስኪ ጋር ለመነጋገር ዝግጁ መሆናቸውን ባለፈው ሳምንት ገልጸዋል። ለፋሲካ የተደረሰው የተኩስ አቁም ስምምነት ለ30 ቀናት የማራዘም እቅድ ነበረባቸውም አባቸው። ዘነልስኪ ከክሪሚን ላቀጠናዊ በሩሲያ ጅመቶ ተቀባይነት የሌለ ነው ብለው ሲከራከሩ ቢቆይም፣ አሁን ግን የተኩስ አቁም ስምምነት በኋላ ሌሎች ነጥቦች ላይ ለመነጋገር ዝግጁ እንደመሆናቸው ገለጹ። አሜሪካ ለተኩስ አቁም ስምምነት ለአውሮፓን ባለስልጣናት ባቀረበች ሆነ ሮይተርስ ተመልክቻለው ባለ ዕቅድ ላይ እንደተጠቀሰው ዩክሬን ደህንነቷን ማስጠበቅ ዋንኛው ግባ ነው ተብሏል። ለዩክሬን ደህንነት ማስተማመኛ መስጠት እንዳለ ሆኖ ዩክሬን የሰሜን አትላንቲክ ቃል ኪዳን ኔቶ እንድትቀላቀል ይደረጋል ተብሎ ይጠበቃል። የተኩስ አቁም ስምምነት ከተደረሰ በኋላ ሩሲያ ይዞቷን ስር ላይ ስላለው የዩክሬን ግዛቶቿ ውይይት እንደሚጀመር የተኩስ አቁም ስምምነት የሰነድ ያመለክታል ተብሎ ይጠበቃል። ውይይቱ ሲጠናቀቅ ጥሩ ስምምነት እንደርሳለን እንደሳለን ስሎ ትራምፕ ተናግሮ ነበር። በየሳምንቱ 5000 ዩክሬናውያንና ሩሲያውያን የሚሞቱበትን ጦርነት እንደሚያስቆሙ ትራምፕ ተናግረዋል። አሜካ ለምታቀርበው የቱክስ አቋሙን ስምምነት እቅድ ምላሽ ዩክሬን የከበረ ማዕድናት እንደምታገኝ ሲገለጽ ቆይቷል። የአሜካ መልእክተኛው ስቲቨን ከፕሬዝዳንት ቭላሚር ፑቲን ጋር ለመገናኘ ሞስኮ በነበሩበት ዕለት፣ ከሩሲያ ከፍተኛ ጀራኖች አንዱ የሆኑ የአሮች ሞስኩሌት በዋና ከተማ ውስጥ በመኪና ላይ በተጠመደው በመሟል ተገለዋል። ሁለቱም ሀገራት ለማሸምገድ ዲፕሎማሲ ጥረቶች ቢቀጥሉም ሩሲያ በዩክሬን ላይ የምትፈስመው ጥቃት ባለፈው ሳምንት አሁንም ቀጥላለች። የካቶሊኮ ቤተ ክርስቲያን ሊቀ ጳጳስ ፍራንሲስክ የቀብር ስነ ስርዓት ካለም ዙሪያ የመጡ እንግዶችና በመቶ ሺዎች የሚቆጠሩ ሰዎችና ሀዘንተኞች በተገኙበት በቫቲካን ውስጥ ተፈጽመዋል። የበርካታ የዓለም ሀገራት መሪዎችና ፖለቲከኞች፣ ንጉሳዊ ታዋቂ ሰዎች ከ400 ሺህ በላይ የሚደርሱ ሰዎች በቅዱስ ጴጥሮስ አደባባይ በቫቲካን ጎዳናዎች ላይ በመውጣት በጳጳሱ የመጨረሻ ስንብት ላይ ተሳትፈዋሉ። ደማቅና በካቶሊክ እምነት ባህል እንዲሁም የጸሎት ስነ ስርዓት የታጀበው የጳጳሱ የቀብር ስነ ስርዓት የመሩት ጣሊያናዊ ካርድናል ቻምበር ላይ ናቸው ተብለዋል። በዓለም ዙሪያ ከ1.4 ሚሊዮን በላይ ተከታይ ያለት የካቶሊክ ቤተክርስቲያን መንፈሳዊ መሪ ሆኖ ከ10 ዓመታት በላይ በመንበርናታቸው የቆዩት ፍራንሲስክ ለስደተኞች ለተጨነቁ ሰዎች እና ለተፈጥሮ አካባቢ ላላቸው ተቆራቃይና በቀብር ስነ ስርዓት ላይ ጎልቶ ተሰምቶላቸዋል ተብለዋል። ጳጳስ ፍራንሲስክ ሀገራትን ለስደተኞች መጠጊያ በመሆን እንክብካቤ እንዲያደርጉና ከመወታወታቸው በተቻለ ድጋፍ እንዲያገኙና እንዲጸኑ በግላቸው በርካታ ነገሮች ማድረጋቸው ይነገራል። በተጨማሪ በአለም ዙሪያ ለሰላም እንዲሰፍን ጦርነቶቹን ለማስቆም ለድርድ ጥሪ በማድረግ እንዲሁም የአለም አየር ሁኔታ ላይ ትኩረት እንዲሰጥ ጥሪ ሲያቀርቡ ተሰምተዋል። ቅዳሜ ሚያዝያ 18 2017 ዓ.ም ከምሳ ሰዓት በኋላ የተጠናቀቆ የቀብር ስነ ስርዓት ተከትሎ የውጭ ሀገራት መሪዎች ከሮም በመውጣት የመጡበትን ሲመለሱ ሀዘንተኞቹና ለሃይማኖታቸው ስነ ስርዓት የመጡ ሰዎች በቫቲካን ውስጥ እንዲቆዩ ተደርጓል። ከጳጳሱ ልፈት በኋላ የካቶሊክ ቤተክርስቲያን ዋነኛው ስራ የነበረው ለርዕሰ ጳጳሱ የቀብር ስነ ስርዓት ዝግጅት በማድረግና ቀብርን መፈጸም የነበረባት ሲሆን ከዚህ በኋላ ደግሞ ለዘጠኝ ቀናት የሚቆይ የሀዘን ስነ ስርዓት ይኖራል ተብሎ ይጠበቃል። ከቀብር ጀምሮ የሚካሄዱ ለ9 ቀናት የሚቆዩ የሀዘን ስነ ስርዓት ተሊቪድን የሚባል ሲሆን በየለቱ ጳጳሱ የሚዘክሩበት በርካታ ሕዝብ የሚሳተፍበት የጸሎት ስነ ስርዓት ይኖራል ተብሎ ይጠበቃል። የጳጳሱ ስርዓተ ቀብር ከተፈጸመ በኋላ በቀጣይ የካቶሊክ ዓለም ዋና ትኩረታ የሚሆኑ የጳጳሱ ፍራንሲስ ተረካቢ ታላቋን ቤተክርስቲያን የሚመራ ተጠቂ የማሳያ ሂደት ነው ተብሎ ይጠበቃል። አሜሪካ ልጅ ለሚወልዱ እናቶች ማበረታቻ መስጠት ልትጀምር ነው። በዋይት ሀውሳቸው ሰው ተጋብቶ ልጅ እንዲወልዱ የሚያገፋፋ ፖሊሲ በተግባር ላይ ለመዋል እያሰቡ ሲሆኑ ከዚህ ውስጥ አንድ ልጅ ለሚወልዱ እናቶች የሚሰጥ ማበረታቻ ነው ተብሎ ይጠበቃል። በቅርቡ ሀሳብ መሰረት እናቶች ልጅ ከወለዱ በኋላ የ5000 ዶላር ቦነስ የሚሰጣቸው መሆኑ ሲዘገብ ፕሬዚዳንት ዶናልድ ትራምፕ ስለ ጉዳዩ ተጠይቆ ለእኔ ጥሩ ሀሳብ ነው ብለዋል። የዋይት ሀውሳቸው ስክራፕተር ስለ ጉዳዩ ተጠይቆ ሀሳቡ የቀረበው የአሜሪካን ቤተሰቦችን ለመደገፍ መሆኑ አንስተው፣ ፕሬዚዳንት ሆኖኑ የሚወልዱ ህጻናትን አድጎ የአሜሪካን ህልም እንዲያሳኩ ይፈልጋሉ። የትራምፕ አስተዳደር ቤተሰባዊነት የሚያበረታታና ብዙ ህጻናትን በአሜሪካ መወለድ አለባቸው ብሎ የሚያምኑ ስለመሆኑት ሲገለጽ ቆይተዋል። ጉዳዩ በሀሳብ ደረጃ ያለ ሲሆን የፕሬዚዳንት ዶናልድ ትራምፕ ውሳኔ ከተገኘ እንደሚተገበር ይጠበቃል ተብሏል።